ሰላም ሰላም፣ እንዴት ናችሁ? እስክስተኛው ተመልሷል። ሳምንታችሁ እንዴት ነበረ? ያበደ ነበር? አሪፍ ነበር? እኔ ጋር በጣም ያለ አሪፍ ነበረ። ጆዬ እንዴት ነው አንቺ ጋር? ያበደ ሳምንት ነው። እንቀውጠዋለን። ዛሬ አሪፍ አሪፍ ቪዲዮ እንዳዘጋጀሽን ተስፋ እናደርጋለን። ምንም ወሬ አያስፈልግም፣ ቀጥታ ወደ ቪዲዮ ስብስቦቻችን። እዚህ ጋር ወንድም ይመስል በው ሚላን አይደለም አቼ ጉማራ ነሽ? ኦ ማይ ጋድ አይደለም። አንተ የጉማራ ማህበረሰብ ውስጥ ነህ መሰለኝ። ምክንያቱም አይደለም፣ አቼ ማለት በጉማራ ማህበረሰብ ውስጥ የእኔ እህት ማለት ነው። እና ጉማራ አንተም መሆንህን ማወቄ በጣም ደስ ብሎኛል። የጉማራ ማህበረሰብ ህዝቦች ነፃነታችንን ለማውጣት በጣም ብዙ ጥረናል። ነገር ግን ወንድሜ፣ እንዳንተ አይነት እዚህ ላይ የመጣ የጉማራ ማህበረሰብ እንደሆንክ እኔማ ብሬ እንደሆንኩ በጣም ነው ደስ ያለኝ። በእውነት አደለሚ አቼ ስትለኝ፣ አደለም አቼ የኔ እህት አደለሚ አተ የኔ ወንድም ማለት ነው። አደለም አተ ነ የለውም ማለ አደለም አተ የኔ ወንድም፣ የጉማራ ማህበረሰብ ህዝብ አሁንም አብረነን ወንድሜ አለው ከጎን።

የጉማራ ማህበረሰብ እንደውም የአንድ ሰው ስፔስ ካለ አስገቢኝ። ተመችቶሽኛል የምር አንደኛ በቃ አንቺ፣ በቃ እናበረታታለን፣ እንወድሻለን፣ ከጎንሽ ነን። እኛ ጉማራ እኛ መቀላቀል እንፈልጋለን። ይህን ማህበረሰብ ተቀላቅለን በቃ ይህን ህዝብ ወደፊት ነው። ይሄን ትግል ወደፊት ይመቻል። ወደሚቀጥለው ቪዲዮ እንሂድሽ ካሜራ ፊት ቲክቶክ ላይ የምታለቅሱ ሰዎች ማልቀስ ከጀመራችሁ በኋላ ነው ሪከርዱን የምትጫኑት፣ ወይስ መጀመሪያ ሪከርዱን ከተጫናችሁ በኋላ ነው ማልቀስ የምትጀምሩት? ወይ ደግሞ ኤዲት ስታረጉት ሳ ቪዲዮውን እያለቀሳችሁን ኤዲት የምታረጉት? እንደጨርሳችሁ ትጠራርጉትና ነው ኤዲት የምታረጉት አንዳንዴ ሪከርድ ደግሞ አድርጋችሁት አንዳንድ ላይቀርጽ ይችላል እና አቁማችሁ እንደገና እንዳዲስ ነው የሚጀምሩት። አይ ግራ ገብቶኝ ነው ማለት ነው። እኔም አሁን ልሰራ እያሰብኩኝ ነው። የሆነች አንዳንድ ችግር ገጥማኝ ያለች ና እስኪ ሀሳብ ፈልጌ ነው። ይመቻችሁ ለማንኛውም፣ ይመችሽ። ስታ በዚያ አይነግሩም፣ ትልቅ ሚስጥር ነው፣ ግን እኔ ልንገር መርሳት የሌለብን ነገር ዋናው ነገር ምንድን ነው መሰለህ? እቺ የምታሳዝኗ ሙዚቃ አቮካት፣ እቺ በዋሽንት፣ እቺ እሷ እንዳትረሳት እሷ ዋነኛ ነች። ሌላው ችግር የለውም አልቅሰህ መሀል ላይም አቁመህ መቀጠል ትችላለህ። ግን ምንም መርሳት የሌለብህ ሙዚቃዋን ነው። ሙዚቃዋ ነች። ገብቷል። ውስጣችን ውስጣቸው ማን የሚሰጡ ሰዎች ውስጣቸውን የምትበላው እሷ ነች። ገብቷል። ከዛ ሌላው መርሳት የሌለብን ነገር የኢትዮጵያ ህዝቡ ሆይ እባካችሁ የምትለዋን ቃል እንዳትረሳት። የኢትዮጵያ ህዝብ እባካችሁ ያዛት በቃ ለ እደግምላል የኢትዮጵያ ህዝብ እባካችሁ ምትለዋን፣ እያያችሁ አትለፉኝ ምትለዋን እንዳትረሳት። እነሱ ናቸው በቃ ዋናው። ሌላው ምንም ምንም በቃ ሌላው አሁን ፊትህም ይሆናል ሁሉ ነገር አሪፍ ነው። ከዛ በኋላ እኛ ደግሞ እናዝናለን የበኩላችንን አስተዋጽኦ ግን፣ ካለህበት ችግር ቀጥታ ቀጥታ ነው እንትን ምንልህ ምናስፈነጥቅ ወደ ላይ በቃ ወደ ላይ ነው ምንገፋ። ይመችህ፣ ከጎንነን። አንዳንድ አስተያየቶች ካሉ ደግሞ ሌላ ተጨማሪ ነገሮች፣ የረሳቸው ነገሮች እመጣና እነግርሃለሁ። ለአሁን ግን እዚህ ሙዚቃዋና የኢትዮጵያ ሕዝቦይ እባክ ምትለዋ እንዳትረሳት። ሙዚቃ ዋናዋ ንሷ እንጂ ሙዚቃዎች ዋሽንግተን እሷ ዋና ነች። ሁለቱ ላይ እንትን በልና ሌላ የተረሳ ነገር ካለ እየቀረስክ ቀረጻ ላይ እንደርስልህና አስተያየት እንሰጣለን። በተረፈ ይመጭ ይመጭ ይብሪ። እሺ፣ የሚቀጥለው ቪዲዮ

የፈረጃ የመጨረሻ ቀረጻይን ሰኞ ጠዋት አደርጋለች። እጅግ በጣም የምወደው ሲል ነው እስኪ አዶኒስ ይስራው አይስራው የሚትሉ እንመካከርበት። እንዴ እኛ አዶኒ ይስራው፣ በቄም ይስራው ከሚሉት ነን። አዶኒ አዶኒ ነች። በቃ በቄ በቄ ና ወከው። ይህ የሰፈር ጥበቃ አለ፣ ስለ በቄ ልንገራችሁ። በቄ ማለት እኛ ሰፈር የሆለ የሰፈር ጥበቃ ነው። የሰፈራችን እዚህ የጎረቤት ማለት የጎረቤት ቤት እና በጣም ትልቅ የሴት ፍቅር አለው እና ቺኮች አይሰሙትም መሰለኝ። እና አንድ ቀን ከእኔ ጋር እንቀራረባለን እና አንድ ቀን ቁጭ ብለን እያወራን በቃ ቺክ እኮ ጠፋ ምናምን አለኝ እና ምን ይሻላል አልኩት። ከዛ ተነሳ ና በቃ ወይ ፊልም ልስራ እንዲህ አለኝ። እኔ ከዛ አረ በቂ ፊልም ይከብዳል ስክሪፕት አለው የሚነበብ ነገር አለው እና ጊዜም የለህም ምናምን አልኩት። ከዛ እሱ ምን ቢለኝ አሪፍ ነው አረ የአማርኛ ፊልም እስክሪፕት ምናምን የለውም ማለኝ የሚነበብ ነገርም የለውም ማለ። ከዛ መሳቱን የተከራከርኩት ግን በቂ በጣም አስተዋይ ነው ተገብቷል። በጣም ነው የሚያውቀው። እኛ የውለ የስራ ነው የምንለ አሰራው በቃ እኔ ግን ምን አንተን ማለት ነው የሆነ በሳምንት አንድ ቀን ምናምን ነው የምበላው ምናምን እያልክ እንደዚህ ፉጨት አስተማሪ እስክትመስል ድረስ የተሰቃየኸው እስክሪፕት ላይ ሌለው ፊልም ነው ሰኞ የመጨረሻ ቀረጻ ለምትቀርጽበት ፊልም እኛ የስራ ስላንል ታሰራው ነው። አረ በናታ ይሄ በጣም እስክስተኛ ሰውዬ፣ እንዲህ ነው ለነገሩ። ታውቃለህ አማርኛ ፊልም ስታይ ስክሪፕት እንደሌለው ያስታውቃል። አማርኛ ፊልም ከፊልሙ ይልቅ ማለት ነው ፊልሙ የሚወጣበት ፖስተር፣ እሱ በጣም በቃ ይጠነቀቁለታል። ለተንፕሌ ለእሱ በጣም ነው የሚጠነቀቁት፣ ለፖስተሩ በጣም እንደምትጠ እንዴ፣ የምርህን ነው አሁን እኛ ለምን ታነካከናለን? ዝም ብላ አሰራ አታሰራውም። ሌሎችም ሰዎች ካሉ አሰራ። አረ በስመ አብ አዋሪኛ ፊልም አዋሪ። እኔም ያሳዝነኝ ገንዘቤ ነው ያኑላ ገንዘብ ተፈትፍጬ በዚሁ የምትመልስልኝ መንገድ ካለ የብሬን ደውለህ፣ እኔ ትልቅ ፊልም መስሎኝ፣ አይ እኔ መሳተፍ እፈልጋለሁ። ያው እንደሱ እታስመስለው እኔ መሳተፍ እፈልጋለሁ። የብሬን ደውለህ ደግሞ ሰኞ ምናምን ነው የመጨረሻው ቀርጻ አራቀም አራቀም የምሬን ነው ብለ ዛሬ አሁን ከሰዓት አሁን ደውልህለት። ይሄ ቅዳሜ ምናምን ነው መሰለኛ ዛሬ ውር ስለሆነ ነው ለምን አሁን ደውልህለት። አሁን ቀርጻችሁ ማለት ነው። ሰኞማ ሪሊዝ ዴቱ ቢሆን አሪፍ ነው። ገብቷል። ራቃ ቀኑ ራቀ። አማርኛ ፊልም አንተ ግን በጣም እስክስተኛ ነህ። በዚህ እነሱ ያላከበሩትን ሙያቸውን ያልናከብርላቸዋል። በዛ ላይ ምንድን ነው በጣም ለፊልም ማዋረድ አይደለም ይሄ። አክቹዋሊ እውነቷን ነው የነገረ ያፈራኝ ብለ ድንገት ነው በቃ፣ ተሰባስበው የሚቀርጹት ደግሞ ፊልሞቻቸውንም ስትኩ ያስታውቃል። እኔ ገግሜ ነው እንጂ በቃ ይሄ ስክሪፕት ይኖረዋል ምናም ብዬ ነ ስክሪፕት የለውም ገብቷል። እናንተ ያላከበራችሁትን እኛ እናከብርም እንዴ? ድንገት አሁን ረበስማ፣ ስንቱን እንናገር ይመች ለማናቸው አሰራው። ስሩ እንጠብቃለን፣ ባይቆይብን ፊልሙ ዛሬ ራሱ ጨርሳችሁት አሁን ብትለቁት ኤዲት ምናምን አይደረግም። ታውቃላ አይቻለሁ እኔ ነፍነ ሰው ምናም ሲያልፍ እኮ ትያለሽ የሆነ ጥላው ምናም የሚቀርጸው ሰውዬ ምናም የምሬን ነው። ምን አማርኛው ግን፣ እኔ አሁን ይህ ሰውዬ ምግብ መብላት ሲያቆም ምን ሲያቆም? አዎ በቃ የሆነ ነገር ሊሰራልን ነው ምናም ቢንዴ። ያውላ ብር ተሰብስቡ፣ ያውላ ብር ተሰብስቧል። ግን ሲሰበስብ ነበር። የምሬን ነው ድንገት እንደዚህ እኛን አማክሮ ምናም ፊልም የሚቀርጽበት ለሆነ ነገር ነው እንደዚህ ማናቸውም የሚመጭ እኛን አታነካካን። ስትፈልግ እሱን እንትናም በቄንም ግን ደሞ አንተ በቄንም አሳትፈውና ይህን ፊልም ቀርጻችሁ ቶሎ በቃ ሰኞ ከሰዓት በኋላ ጠዋት ነው የምቀርጹት፣ እሺ በቃ ሰኞ ከሰዓት አስራ አንድ ሰዓት ላይ ምናም ልቀቅልህ። እንየው፣ ገንዘባችንን እንየው፣ ገንዘቤ እንዲህ ነው ምናም እንድል እኔም ይመች። አንተ እስክስተኛ ሰውዬ ነው፣ አንተ ያላከበርከውን እኛ እናከብረው። ወደሚቀጥለው እሺ፣ ወደሚቀጥለው ቪዲዮ እንሂድ። ሳይረፍት ማወቅ ያለብህን አምስት ነገር ልንገርህ። አንደኛው ለማንም ሰው ከሁለት ጊዜ በላይ አትደውል። ሁለተኛ፣ አያመከረ ምንድነው? ድምፁ ታሪ የሚንቀጠቀጠው? እስኪ ከመጀመሪያ አድገው ድምፁ ሲንቀጠቀስ ነው። የብር የብር ሄደው። ሳይረፍት ማወቅ ያለብህን አምስት ነገር ልንገርህ። አንደኛው ለማንም ሰው ከሁለት ጊዜ በላይ አትደውል። ሁለተኛ ከሰው የተበደርከውን ገንዘብ ሳትጠየቅ መልስለት። ሶስተኛው ቃል እህነት ትጠፍ። አራተኛው ሰዎች ሲያወሩ ጣልቃ ትግባ። አምስተኛው ምንም ነገር በሌላቸው ሰዎች ስላለህ ነገር አታውራ። ቀናቹ ይባረክ። የትኛው ተመቻችሁ ኮሜንት ላይ አድርጉልኝ። አንድ ሺህ ላይ ያገኘው ኮሜንት ዛሬም አንድ ሺህ ብር ሰዓትሽ መንሱሬ፣ ከራስሽ ተጣላሽ። ይሄ መንሱር እስክስተኛ ረስ እኔ ስለ መንሱር በየሰዓት በያይደብረኝ ታቃላ ምን እንዳለ ሰማው። ምንም ነገር በሌላቸው ሰዎች ፊት ስላለ ነገር አታወራ። እንዴ ታዲያ ኑሮዋ ኑሮዋ አንተ መጀመሪያ አንተ ያልኖር ከሆን ታዲያ ለምን ትነግረናለህ? እንደሱ እንደሱ እንደሱ የሚነግረን ሰዋል። ለነገሩ እኔ እኔ ጥፋት አላይበትም። ምንም ያለው አይመስለኝም መንሱር ግን፣ ያለህ የሚመስላቸው ሰዎች አሉ። ወዳጄ እና አንተ ቆመ ምናምን እኒህ ያለኝ እንደዚህ ነው የምቀበው፣ እንደዚህ ነው የምዘለው፣ እንደዚህ ነው የምሮጠው ምናምን ስትል ይህን ሁሉ ነገር ማድረግ የማይችሉ ሰዎች የምርህን ይመስላቸውና በቃ ያልከው ነገር ላይ ምናምን እንትን ይሆናሉ። ገብቷል? ይወርቃሉ። እና መጀመሪያ ይህን ምክር ደጋግመህ ስመውና ኑረው ድምጽህ እየተንቀጠቀጠ አንተ ራስህ ድምጽህ የተንቀጠቀጠው ስለማታደርገው ነዋ። እኔ ምክርሽ ተመችቶኛል። አንቺ አበርሽ እስክስተኛልሽ እኔ መንሱሬ ይመቸኛል። ግን ግን ሳትሽ ራስሽ የማትኖሪውን ነገር አትንገሪ። አምስተኛውን ማለት ነው። ደጋግመ ደጋግመ ስማው ብቻንም ስማው ስተኛም እሱን ከፍተተኛ ለመሰለ አንተ አምስተኛው በክ በክፉ ነው አደለም፣ በከፍተኛ ደረጃ እየተጫወተብ ነው። የእሱ እንትን በሽታ እና የእሱ ተጠቂ አንተ ነህ። ከማንም ከኢትዮጵያ ህዝብ በላይ አንተ አንደኛ ተጠቂ ነው። ማለት በቃ ምንም በሌላቸው ሰዎች ፊት ተነስተ ታሽካካለ፣ ትፎልልብናለ፣ ትዝት ብናለ፣ ፕራንክ ታደረገናለ። እና እሱ አንደኛው አንደኛው ተጠቂ የችግሩ ተጠቂ አንተ ነና፣ ከሱ ድነህ እኛን ለማስተማር ያብቃህ። ሌላ ምንም አለልም፣ እንወዳሃለን። ቀጥል ይበል ይደግ የሚያስብል ነው። መንሱሬ መቻ፣ አንተ እስክስተኛው ሆቴል ገብተህ ስጋ አዘን የምንሰራቸው እነዚህ ሶስት ስህተቶች፣ በመጀመሪያ ስጋው እንደዚህ አይቆምጥ እዚህ ጋር አንደኛው ስጋ ይበላል። ሁለተኛ ደግሞ ስጋው በልታችሁ ከጨረሳችሁ በኋላ ስጋው ካልተመቻችሁ አልተመቸኝም ለማለት እንደዚህ በሚላው። ሶስተኛውና የመጨረሻው ስጋው ከተመቻችሁ ተመችቶናል እናመሰግናለን ለማለት ጮማ በዛበት። ስጋው አልተመቸኝም ካላችሁ ደግሞ ይኸው ጮማ ከበዛበት አረ በሰራሽውን ነገራ እንዴ ጭራሽ ምን እንደሚለን ዛሬ ሶስት ልንገራችሁ ብሎ አስራ ሶስት ነው ይነገረን። በቃላችን እንድንይዘውም ደሞ አስብልን ሰማኝ። በጣም ነው እንዴ ስጋቤት የምታዘወትረው ስጋ ቤት ነው ምኖረው አለ። ግን አሁን የረሳቸው ነገሮች አሉ። አሁን ለምሳሌ አዋዜ ሲያልቅብን እንዴት ነው የምናስቀምጠው? ቢለውን እሱን ብትነግረን መሀል ላይ እየበላን ምንደው ቱርቦ ነው ወይንና ተቀላቅሎ እሱን ማዘዝ ስንፈልግ እንዴት ነው ምናደርገው፣ ቢላውን እንትን። አንዳንዴ ደግሞ በልተን ምናምን ከጠገብን በኋላ እንትን ሳትከፍል ሩጥ ሩጥ የሚል መንፈስ አለ። እሱን እንዴት እንዴት ነው ቢላው የምናስቀምጠው፣ ወይ እንዴት ነው የምንሮጠው ቢላውን ሰክተን ነው የምንሮጠው እግራችን ላይ በጣም ነው እንዴ ስጋ ምትወደው? በጣም ነው ስጋ ምትበላው አንተ? በጣም የተመታ ሰውዬ አንተ። በዚህ ከቀጠልክ ማለት ነው እንዴት በሬውን ልናርደው ስንል እንዴት ቢላውን ማስቀመጥ እንዳለብን ትነግረናለ። በዚህ አያያዝ ግን ለነገሩ ከሽሮ ጋር ቅርበት የለም፣ ግን ስለ ሽሮም አንድ ብሰራልን ገብቷል። እኛ ሽሮንም እናዘወትረውና ሽሮን እንዴት አርገን እንዴት አርገን ደጋግመን ማንበላበትን መንገድ ለሽሮ እንደምንነግረው ብትነግረን በጭልፋም በማንኪያም ይሁን አሳየን፣ ይገባናል። ለዋናቸው አንተ በጣም እስክስተኛ ሰውዬን እስክስን ያልክብን እና ድመች በርታ፣ ቀጥል፣ እንጠብቃለን። ደግሞ የሽሮን የምርቅ ቃል ግባልን። እኔ ጠብቃለሁ፣ እኔ ፐርሶናል ጠብቃለሁ። የዛሬው ቪዲዮችን ይህን ይመስል ነበረ። ሰብስክራይብ እያረጋችሁን ያላችሁ ሰዎች በጣም ነው የምናመሰግነው። ሌሎችም ሰብስክራይብ ማድረግ የምትፈልጉ ሰዎች አርጉን። ኮመንትን ማድረግ ትችላላችሁ። ከተመቻችሁ የቪዲዮ ተመችቶናል፣ ካልተመቻችሁ አልተመቸንም እያላችሁ ሀሳባችሁን ገለጹልን። የዛሬው ቪዲዮአችን ይህን ይመስል ነበረ። ሀሙስ ያበደ ቪዲዮ ዘን እንመጣለን። እስከ ሀሙስ መልካም ሳምንት ይመቻችሁ። ቻው ቻው ቻው ቻው